ሰብስክራይብ በማድረግ ቤተሰብ ይሁኑ። በሮችን በአጠቃላይ ዝግ ያላት ዝሙት ይፈጽምባት በሮችን ዘጋች ሁሉንም ዘጋሽ፣ አው አንድ በርግ ሊዘጋልኝ አልቻለም። የትኛው በር? የአላህ በር አለች። ወንድሜ ጭንቅ ብሎሃል፣ እህቴ ጭንቅ ብሎሻል። ነገሮቹ ክራውድድ ሆኖብሻል፣ ሆኖ ብሃል አላህን ፍራ፣ አላህን ፍሪ።

ጭንቅ ሲለው ጭንቀት የሚወገድለት ሰላም የሚያመጣ ደስታ የሚያገኝ ሁሌ ማይቀያየር ሰው ማለት አላህን የሚፈራ ሰው ነው ማይቀያየር ለምን ጃፓንም ሄደ አላህ አለበት ዱባይ ሄደ አላህ አለበት በቀንም አላህ አለበት በጨለማም አላህ አለበት ከሰው ጋርም አላህ አለበት ብቻውንም አላህ አለበት ኢተቅላሃ ሀይቱማ ኮንት አላህን ፍራ የትም ቦታ ብትሆን ዘመን ተሻጋሪ የሆነው የረሱል ዐለይሂ ሰላቱ ወሰላም ንግግር ነው። ድንቅ ንግግር ኢተቂላህ ሀይሱማ ኩንተ፣ አላህን ፍራ የትም ቦታ ብትሆን። ከቀልብ ስራዎች አልኳቸው ምንድን ነው ስለ ተቅዋ። የአላህ መልክተኛ አንድ ቀን ሲያስተምሩ ስለ ተቅዋ በደንብ ነገሩና፣ አተቅዋ ሃሁና አተቅዋ ሃሁና አተቅዋ ሃሁና ተቅዋ እኮ እዚህ ነው ብለው ወደ ደረታቸው እያመላከቱ ተቅዋ እዚህ ነው፣ ናም ልቡ እዚህ ነው፣ ቦታው እዚህ ነው። የአላህ ፍራቻ ውስጥ የተቀመጠለት ሰው ሁሌ ተመሳሳይ ባህሪ ያለው ተቆ ያላቸው ሰዎች አላህ ምን ይሰጣቸዋል? አላህ ትልቅ ሽልማት አዘጋጅቶላቸዋል። ወመን የተቂላህ የጅዓል ለሁ መኽረጃ አላህን የሚጠነቀቅ አላህን የሚፈራ የጅዓል ለሁ ለእሱ አላህ ያደርግለታል መኽረጃ መውጫ ቀዳል። ወንድሜ ጭንቅ ብሎሃል፣ እህቴ ጭንቅ ብሎሻል፣ ነገሮቹ ክራውድድ ሆኖብሻል፣ ሆኖብሃል። አላህን ፍራ፣ አላህን ፍሪ። አላህ ነገሮችን ያመቻችልሻል አላህ ነገሮችን ያመቻችልሃል ስለ ተቋዋ ስ አንድ ታሪክ ልንገራችሁ ሶስት ሰዎች በነብ ስላሰለም ዘመን ነብ ስላሰለም የተናገሩት ታሪክ ነው እና የሆነች ዕቃ ለመፈለግ መጥተው ዝናቡ ሲመጣባቸው ዋሻ ውስጥ ይገባሉ ዋሻ ውስጥ ከገቡ በኋላ አንደኛው ምን አለ ቋጥኝ ድንጋይ መጥቶ ከተራራ ሲዘጋባቸው የሶስቱንም ታሪክ አልናገርም ያንዱ ነው ዛሬ ከዚች መከራ ልንወጣ የምንችለው ለአላህ ብለን የሰራነው ስራ ካለ በሱም አማካኝነት ካልሆነ ዛሬ መዳን አንችልም አለ። ለእሱ ብለናል። ታሪካቸውን ሶስቱም ተናገሩ። ከሶስቱ መካከል አንደኛው ያ ረቢ እኔ ያጎት ልጅ ነበረችኝ። እችን ያጎት ልጅ ማንም ሰው እንደሚወዳት እወዳታለሁ። ዛሬ ሰው ከሌን ወደድኳት፣ ከሌን ወደድኩት። ግን የምንወደውን ነገር በምንድን ነው የምንገልጸው? ፍቅር እኮ የተከለከለ ነገር የለም አላህ ያሰጠን ስጦታ ነው። ግን የምናስቀምጥበት የምንሄድበት መንገድ ነው። ስተቱ እና አንድ ቀን ለዝሙት ጠየቃት። ለዝሙት ሲጠይቃት አይ በጭራሽ አለችው። ከዛ ሀገሩ ላይ ድርቅ ሲከሰት ይላል፣ ድርቅ ሲመጣ የዛኔ የባክር ዳኝ ስትለኝ ሰው ወደ ዘመዱ ይመጣልና፣ ያን ጊዜ የጠየኩሽን ጥያቄ ዛሬ መልስ ካልሰጠሽኝ በጭራሽ ለአንቺ ማድረግልሽ ነገር የለም። መቶ ሀያ ዲናር ልሰጣት ተስማማን በእኔና በእሷ መካከል ያለውን ነገር ልትከፍት አለ ፈዐጠይቱሃ ዕሽሪነ ወሚአተ ዲናር ዲናሬን መቶ 20 ዲናር ሰጠኋት። አንተ ሁሌ በይኒ ወበይነ ነፍሲሃ በእኔና በእሷ መካከል ያለው መንገድ ልትከፍት ዝሙ ሊሰራባት ከዛ ምን ይላል ይህ ሰው ስለተቋኑ እንግዲህ ያነሳውላቸው ከዛ በኋላ ሁሉም ነገር ተስተካክሎ አለ በእግሬ ሰውነቴን በሁለት እግሮቿ መካከል ፈለማ ቀዓቱ በይነ ርጅለሃ በሁለት እግሮቹ የተቀመጥኩ ሰአት ላይ ፈቃለት፣ እንዲህ አለች እሷ ኢተቂ አላህ፣ አላህን ፍራ። ወላ ተፉድ ልካተመ ኢላ ቢሐቅሂ፣ አላህ በሚፈልገው በትክክለኛ መንገድ ካልሆነ መስጠጋጥ እንዳትጠጋኝ አለች። ስብናላ እስቲ ሳሉት ወንድሞች፣ ሰው አውልቆ ምን ብሉ ከተቃራኒ ቱ ሰውጣ ውጣ፣ አንድ ቦታ ቁጭ ብሎ አልጋ ላይ ቁጭ ብሎ እስቲ ያስቡት አላህን ፍራ ሲባል እውነትም አላህ መፍራት አለብኝ። አላህ የሚጠላውን ነገር እንዴት ብሎ የሚነሳ ማለት ምን የመጀግነት ይጠይቃል። ወላሂ አላህም ፍራ ስትለኝ አለ ተነሳሁ አለ። ጌታዬ ያን ቀን እንደው ያንተ ፍራቻ ኖሮ ያንተን ፊት ፈርቼ አንተን ፈርቼ ከተነሳው ከዚህ ነገር ከተውኩኝ ካለንበት ጭንቀት ነጃ በለን አለ። ገንዘቡንም ተውኩላት አለ። ሶስት ታሪኮችን ያልኳቸው ሶስቱም እንደዚህ ታሪካቸውን ተናግረው አላህ ነጃ ብሏቸው ከዛ ጭንቀት ወጡ። ምንድን ነው

ሀይሱ ማኩንት አላህን ፍራ። የትን ቦታ ብትሆን፣ የአላህ ፍራቻ ያለበት ሰው በየትኛውም ቦታና አካባቢ ሁሌ የሚያስቀምጠው ማን ነው? አላህ ያይኛል። አለም ያዕለም ቢአና አላሃ የራ። የሰው ልጅ አላህ እንደሚያየው አያውቅም? እንዲ ላል። ናአም አላ ይመለከተናል። አንድ ንጉሥ አንዷን ሴት በሮችን በአጠቃላይ ዝግ ያላት ዝሙት ሊፈጽምባት በሮችን ዘጋች። ሁሉንም ዘጋሽ? አው አንድ በርግል ሊዘጋልኝ አልቻለም። የትኛው በር የአላህ በር አለች። አላህ ግን ያይና ይህ ንጉሴን ሲረዳ ለቀቃት። ብዙ ጊዜ በኢራቅ ላይ መጽሄት ላይ የተጻፈ አንድ ታሪካችን፣ ይህ ታሪክ አህመድ የሚባል ጀብሎ ትሉት አላቸዋል። ሱቅ በደረቴ የሚሰራ ሱቅ በደረቴ ጀብሎ ምናምን ይባላል። አንዷ ሴት ዕቃ ልግዛ አለችው እና ቤት ሲገባ ከኔ ጋር ትተኛለህ፣ እምቢ ካልክ ግን የሆን ነገር አደረግን ብዬ ስምን አጠፋለሁ አለችው። ሱብሃናላህ ከተኛ አላህ ሊያመጽ ነው። እምቢ ካለ ደግሞ ባላደረገው ስሙን ልታጠፋ ነው። ታዲያ ከአንቺ ጋር እንደዚህ ሆኜ አላት። ሽንት ቤት ልግባ፣ ሻወር ልግባ አላት። እሺ አላች። ደስ አላት። ገባና የአላህ ፍራቻ የነበረው ልጅ ስለነበር አይነ ምድሩን፣ ሰገራውን፣ ካካውን ሰውነቱ ላይ ለቀለቀ። ስብሓንላህ። ስታየው እንደዚ ነዋል። በዱላ እየደበደበች ውጥ አለችው። ታሪኩን ሲናገሩ ምን ይላሉ? ይህ ልጅ ሲሞት ከሞተ በኋላ ጀናዛው ሚስክ ሚስክ ሽቶ ነበር የሚሸተው። ለአላህ ብሎ ዱንያ ላይ ተዋረደ፣ አላህ ሲሞት ግን የተሻለ ነገር አላህ ለገሰው ይላሉ፣ ታሪኩን ሲናገሩ። አላህ ይቆጣብኛል፣ አላህ ይደሰትብኛል ሚለውናው ስሜታችን ሊሆን ቢገባው። ሰውን አይደለም አላህ ይደሰታል አይደሰትም፣ አላህ በዚህ በምስራው ነገር ደስተኛ ነው አይደለም፣ ያንን አድርገው ያን ስሜት ስናመጣ

ተቆ ያለ ሰው ልጆቹም አላህ በዚህ አላህን ያደርግለታል። ሰይድ ብን ሙሰይ የሚባሉ ታላቅ መሐዲስ አሉ። ከተአብዮች ናቸው፣ ትልቅ ዓሊም ናቸው። ሰይድ ብን ሙሰይም ኸይር ነገር ሁላ ያዘወትራሉ፣ አላህን የሚፈሩ ናቸው። እና አንድ ቀን ልጃቸው ምናሉት፣ እኔ እኮ ሰላት ማበዛው፣ ዚክር ማበዛው፣ ጾም ማበዛው፣ ሰደቃ ማበዛው፣ መልካም ነገር ማበዛው፣ አላህን ፈርቼ የምሰራው ለአንተው ስል ነው አሉት። እንዴት ሲል አላህ ቁርአን ላይ ወካነ አቡሁማ ሳሊሓን ይላል። የከድርና የሙሳን ታሪክ ስረቱ ካፍ ላይ ስትማሩ ከድርና ሙሳ ባደረጉት ውይይት ላይ በተማሩ ትምህርት ላይ ከድር ሲያስተምሩ ሙሳ ሲማሩ የሆነ ቤት ምን አድርጎ ነበር፣ እንግዲህ ሲሉ አናስተናግድም አሏቸው። ግንድድ ያለችው ቤት ሆነች ያለችኋል። አስታ አከባ። ከዛ እንደው ገንዘብ እኮ ብጠይቅ እኮ አሏቸው። የዚህ ጊዜ በአንተና በእኔ ማዕከል ያለ ልዩነት በዚያ በቃል ታሪኩን ብዙ ጊዜ ያነበባችሁት ነው። ግን ምንድን ነው የተፈለገው? ሙሳ ምናሉ ከድር ምናሉ የተደበቀ ሀብት ነበራቸው ሲያድጉ እንዲያወጡት ሰዎች እንዳይዘርፉባቸው ለምን ወካነ አቡሁማ ሳሊሓ የነዚህ ልጆች አባትና እናት ምን ነበሩ ደጋግ ነበሩ በአባትና በእናት ደጋግ መሆን ልጆቻቸው መልካም ነገር ሲመጣላቸው አስብ ስለዚህ ወንድሜ አንተ ደግ መሆን አላህን መፍራት አንቺ አላህ መፍራትሽ አላህን ስትፈራ ስንፈራ ልጆቻችን ኸይር ነገር እንዲያጋጥማቸው ያደርጋል። ከተቅዋ ቤተሰብ እኮ ያደጉትን ታሪክ ተመልከት ውስጥ ዑመርን ብን ኸጣብ ረዲየላሁ ዐንሁ አንድ ቀን ምናሉ ወተትና ውሃን ቀላቅላችሁ እንዳሸጠዋል ወተትና ውሃ እንዳትቀላቅሏል። ከዛ እሺ ብሎ አዋጅ አውጀው ሄዱ። አንድ ሴትና እናት እናትየው ወተቱ እንዲበዛ ውሃ ጨምርበት አለች። ከዛ እች ሴት ምናለች፣ ቅድም አሚር አልሙእሚኒን ዑመር እኮ ከለከሉና ነ ዑመር ይታየናል። ቅድም ነው የተናገረው፣ ጨምርበት አለች ኢንካነ ዑመሩ ላ የራና ዑመር የማያየን ቢሆን እኮ፣ ፈኢነ ረብ ዑመራ የራና የዑመር ጌታ እኮ አላህ ያየና። ዑመር እችን ንግግር ሰሙ። ይህ ቤት ምልክት አርጉልኛሉና ልጆቻቸው ጋር ገብቶ አንዲት ዋሌ ልጅ አግኝቻለሁ። ማነው ያገባት? ሴት ሆነች አላህም ቤትኛውም ቦታ የምትፈራ ዑመር በዓየን አላህ ያየን ያለች ጀግና ሴት አጋቡ ልጃቸውን። ከዚህ ሴት ዘር ማነው የወጣው? አምስተኛው ኸሊፋ ዑመር ብን አብዱል አዚዝ የተገኙት ከዚህ ዘር ነው። አላህን መፍራት በየትኛውም ቦታ የአላህ ባሪያ መሆን እኛ ላይ ይጠበቅብናል። አላህን ስንፈራ አላህ የተሻለ የተስተካከለ ነገር ስለሚያመጣልን ሁሌ አላህን ልንፈራ፣ አላህን ልንጠነቀቅ፣ የእሱ ባሪያ ልንሆን ይገባል። ቀልብ ይስተካከላል። ቀልብ ያምራል። ከቀልብ ስራዎች አንዱ ተቅዋ ነው። ኢነ አክረመኩም ኢንደላሂ አትቃኩም አላህ ዘንድ የተከበረ ማለት እናንተ ዘንድ ተቆዋ ያለው ነው። ቢላልን ከአቡለሃብ እላ ያደረሰው ተዋው ነው። ሰልማንን ከሌሎች እላያደረሰው ተዋው ነው። አላህ ዘንድ ቦታ ያለን በተቋኑ፣ በዘርም በሀብትም በስልጣንም አይደለም። ኢነ አክረመኩም ኢንደላሂ አትቃኩም እናንተ አላህ ዘንድ ከናንተ መካከል ደረጃው ከፍ የሚለው ተቆ ያለው ነው። አላህን መፍራት ቀልብ ሲስተካከል ሁሉን ነገር ይስተካከላልና ዛሬ ከቀልብ ስራዎች የተመለከትነው ነው። አላህን መፍራት የአላህን ውዴታ ያመጣል። ኢነላህ ዩሂቡል ሙተቂን አላህ ሙተቆችን እሱ የሚፈሩት ይወዳቸዋል። አላህ ከወደደ ማን ሊጠላ? አላህ ከወደደሽ ማን ሊጠላሽ? የዛሬን ፕሮግራም በዚህ ያጠናቀቃለሁ።

አላህን ፍርተሽ ሰው በቃሪ አልፈትንም ብለሽ ተደብቀሽ በተቀመጥሽበት ቦታ ላይ አላህ እንድትመት እንድትወጪ ጥሩ ትዳር እንድትሽ አላህ ያድርግሽ። አንተም አላህን ፍርት ስትቀመጥ የተሻለውን አላህ ያመጣል። ስለዚህ የአላህ ፍራቻ ውስጣችን እንዲመጣ የሁል ጊዜ ጭንቀታችን ነው። የዛሬው ፕሮግራም በዚህ አጠናቅቃለሁ። ወሰለላሁ ዓላ ነቢይና ሙሐመድ ወዓላ አሊሂ ወሳሕቢሂ ወሰለም ሰላሙ ዓለይኩም ወራሕመቱላሂ ወበረካቱህ።